አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ሶፊያ ተጋዳሊት ወሰማዕት በልጅነቷ ክርስትናን የተማረች ወላጆቿም ክርስቲያን የነበሩ ሲሆኑ ለአካለ መጠን በደረሰች ጊዜ ለአንድ መስፍል ልጅ ሊድሯት በፈለጉ ጊዜ እሷ ግን ከምድራዊ ሙሽርነት ሰማያዊ ሙሽርነትን መርጣ ወደ በረሃ ጠፍታ በመውጣት በንጉሥ ዲዮቅልጥያኖስ ፊት በኢየሱስ ክርስቶስም በመታመን ስለ ኢየሱስ ክርስቶስ በመመስከር ብዙ ስቃይ ካሰቃዩት በኋላ በዛሬ ዕለት አንገቷን በሰይፍ ቆርጣዋት የሰማዕትነት አክሊል ተቀብላለች። ሁለተኛ ቅዱስ ዮሐንስ ሐራቅሊ ሰማዕት፣ ይህም ሀገሩ ሐራቅሊ ሲሆን ወላጆቹ ክርስቲያኖች ክርስትናን በደንብ ያስተማሩት ነው። ታዲያ እነኚህ ወላጁ በአንድ አገር ላይ አገረ ገዢ ሲሆን፣ እናቱም ጽኑ ክርስቲያናዊ ነች። በኋላም አባቱ በሞተ ጊዜ በአባቱ ወንበር ላይ ተቀመጠ። ነገር ግን በአባቱ ወንበር ላይ ተቀምጦ አገርን ከመምራት ይልቅ በጌታችን በመድኃኒታችን በኢየሱስ ክርስቶስም ታምኖ መሞትን መረጠ። ሄዶም በዲዮቅልጥያኖስ ፊት በጌታችን በኢየሱስ ክርስቶስ ታመነ። የዲዮቅልጥያኖስ የሚያመልካቸውን ጣዖታት ረገመ፣ እርሱንም ረገመው። በኋላም ብዙ መከራ ካደረሱበት ብዙ ስቃይ ካሰቃዩት በኋላ በዛሬ ዕለት አንገቱን በሰይፍ ቆርጠው የሰማዕትነት አክሊል ተቀብሏል ሶስተኛ ቅዱስ ሳኑሲ ሰማዕት ይህም በልጅነቱ በጎችን ሲጠብቅ ምሳውን የማይበላ ምሳውን ለረኞች የሚሰጥ ድሆችን የሚጠይቅ የታመሙትን የሚጎበኝ ሲሆን በኋላ መላይክ ታመልክቶት በንጉሥ ፊት በኢየሱስ ክርስቶስ ስም ታምኖ እንዲሞት ነግሮታል። እርሱም ሄዶ በኢየሱስ ክርስቶስ ፊት በኢየሱስ ክርስቶስ ስም ታምኖ በሰማዕትነት በዛሬው እለት አርፏል። አራተኛ ቅድስት ማርያም ሰማዕት፣ ይችም በሰማዕትነት ያረፈች ነች። አምስተኛ ቅዱስ አርቃዲዮስና ባልንጀሮቹ ሰማዕታት፣ እነኚህም የንጉሥ ዲዮቅልጥያኖስ ወታደሮች ሲሆኑ በኋላም በኢየሱስ ክርስቶስ ስም በመታመን በሰማዕትነት የሞቱ ናቸው። ስድስተኛ ቅዱስ አሞን ሰማዕት፣ ይህም በዛሬው እለት ያረፈ ሰማዕት ነው። ወርሃዊ በዓላት፣ ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊ፣ ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ሌላው ሐዋርያ ሲበተን እርሱ ከእመቤታችን ከቅድስት ድንግል ማርያም ጋር በጌታችን በኢየሱስ ክርስቶስ እግረ መስቀል እስከ መጨረሻው ጸንቶ የተገኘ ጌታ የሚወደው ሐዋርያ ነው። ሁለተኛ፣ ቅዱስ እንድራያስ ሐዋርያ በእውነት የሐዋርያት፣ የሰማዕታት፣ የጻድቃን በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምህረትና ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲት ድንግል ወለመስቀሉ ክቡር ይቆየን።